ሰላም ጤና ይስጥልን፣ እየተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰርነኝ አብራችሁን ቆዩም የማሽላ ጢንዚዛ በሰብላቸው ላይ ከፍተኛ ውድመት እያደረሰ በመሆኑ ተባዩን ለመከላከል መድኃኒት በበቂ ሁኔታ እንዲቀርብላቸው በኦሮሞ ብሔረሰብ አስተዳደር የባቲ ወረዳ አርሶ አደሮች ጠየቁም። በ በወረዳው ከ አንድ ሺ ዘጠኝ መቶ ሄክታር በላይ በሚሆን የማሽላ ሰብል ላይ የጢንዚዛ ተባይ መከሰቱን የገለጸው የወረዳው ግብርና ጽፈት ቤት የመከላከል ስራው እየተከናወነ መሆኑን አስታውቋል። ደጀናምባቸው ተጨማሪ ዘገባለው በኦሮሞ ብሔረሰብ አስተዳደር ባቲ ወረዳ ጨቆርቲ ቀበሌ ውስጥ የአርሶ አደር የማሽላ ማሳ ውስጥ ነው የምንገኘው። እዚህ የማሽላ ማሳ ውስጥ የማሽላ ጢንዚዛ ተከስቶ የአርሶ አደሮች ሰብል እያወደመ ነው የሚገኘው። ይሄ የማሽላ ጢንዚዛ እንግዲህ አርሶ አደሮች ተስፋ ያደረጉበትን ማሳ እንደዚህ ፍሬያማ ሆኖ እናገኘዋለን ብለው ይጠብቁ ነበረ። ነገር ግን እየቀየረ ያለው ወደዚህኛው እንደሆነ ነው የተመለከት ነው እኛ በመንፊም በሃይላንድም በለቀማም በጢስም እያጠስንበት ታገለናል። ታገለናል እንጂ ዳር አልወጣንም። ጨረሰሱ ማሰው አልተረፍም። እቺ ብልጭ ብልጭ የምትል እስከ ማታ ይጨርሳታል። አሁንም መድኃኒቱ አልተገኘ የተረፈውን ይጨርሳል። ተጠራርቶ እዚ እየተመለሰ ነው። አሁን ሌላውን ጨርሶ እዚ ብልጭ ብልጭ የምትል የተረፈችውን ለመጨረሽ እየተሰባሰበ ነው። አሁንም መድኃኒት እንፈልጋለን። እኛ በኩል ወጥተናል፣ በቃ እዚህ የምንጠብቀው ነገር ምንም የለንም። መግዘው አካል የሰማው ያየው ሁሉም ማገዝ እንፈልጋለን። እኛ ብቻ ሳይሆን እኛ አካባቢ ጎረቤት ቀበሎች አሉ። እንደ እኛ ሁሉም ተበልቷል። እነዚያ ነው የሚያውቀው የተሻለው የተሻለው አንዳንድ ሰዎች በመርጫ የተረጩት አሉ፣ የተወዘወዘም አሉ። ከዛ የተረፈ ነገር የለም፣ ሁሉም ተበልተዋል። በወረዳው የተከሰተው የማሽላ ጤን ዚዛን በቅንጅትና በትብብር ለመከላከል የተለያዩ ስራዎች እየተከናወኑ ነው። ማሳዎች ጋር ስታስተያይ እነዚህ የምታያቸው በሙሉ ቢጫ ቢጫ ከለር ያላቸው ማሳዎች በዚህ እየተበሉ ያሉ ናቸው። አልፎ አልፎ ነጣ ነጣ ያሉት ደግሞ በዚህ ሳምንት ውስጥ ጠንካራ ስራ ሰርተን አስፈላጊው ነገር ደግሞ እኛም ዞንም ክልል የሚመለከተው አካል በቂ ኬሚካል አቅርቦልን የመከላከል ስራን ካልሰራን መቶ ፐርሰንት ወደዚህ ደረጃ ተቀይሮ ዳሜጅ ወደሚባለው ደረጃ ሊደርስ ይችላል። ስለዚህ እኛም አሁን ያ እንዳይሆን ዞን ጋር ተነጋግረን ዞን ከክልል ከኮምቦልቻ እጽዋት ክሊኒክ ጋር ተነጋግሮ ዱርስባን 48 ፐርሰንት ኢሲ 78 ሊትር በትናንትና ሁለት ወረዳ እጃችን ገብቷል። የማሽላ ጢንዚዛ የመደበኛ ተባይ በመባል የሚጠቀስ ሲሆን አሁን በወረዳው እያደረሰ ያለው ጉዳትና የተከሰተበት መንገድ ግን ከዚያ ያለፈ መሆኑን የተገለጸው፣ ይህም የአርሶ አደሮች የማሽላ ሰብልን በስፋት እያጠቃ ነው፣ ለመከላከል ጥረት እየተደረገ እንደሚገኝ የወረዳው ግብርና ጽሕፈት ቤት አስታውቋል። ወደ 1916 ሄክታር ላይ አሳሳ ተደርጎ ተከስቷል ማለት ነው። ከዛ ውስጥ አርሶ አደሩ በራሱ በባህላዊ መንገድ የተከላከለበት ሁኔታ አለ። ወደ 129 ሄክታር አካባቢ በባህላዊ መንገድ በማራገፍ በምናምን ተከላክሏል። ሁለተኛ በኬሚካል ወደ 321 ሄክታር በኬሚካል እየተከላከለ እያለ አሁን አንዳንድ ቦታ ላይ ከአቅም በላይ ስለሆነ የኮምበልሻ እጽዋት ክሊኒክን አንጥተን ባለፈ አንተ ዛሬ ለሁለተኛ ጊዜ መጥተው ሁኔታውን አይተው ይሄ ከመደበኛ ተባይም ያለፈ እንደው ወረርሽኝ ተባይ ስለሆነ እንግዲህ መንግስትም የቻለውን ያህል ያቅሙን ያህል ገዝቶ በወረዳ ደረጃ እያቀርብ ነው፣ ኬሚካል አለ ያንን ወስደው አጥምደው የተከላከሉበት ሁኔታ አለ። የኮምቦልቻ እጽዋት ጥበቃ ክሊኒክ ዳይሬክተር አቶ መሐመድ ይመር የማሽላ ጢንዚዛ በዚህ ዓመት በሰሜን ወሎ ሀብሮ ወረዳ በሶስት ቀበሌ ከ200 ሄክታር በላይ በኦሮሞ ብሔረሰብ አስተዳደር ባቲ ደዌይ፣ ሀረዋ፣ ጅሌ ጥሙጋና አርጡማ ፎርሲ ወረዳዎች ላይ መከሰቱን ጠቅሰዋል። ተባዩን ለመከላከል ህብረተሰቡ ማነቃነቅና በኬሚካል የማጥመድ ስራ እየተሰራ እንደሆነ ገልጸዋል። ክሎሮፓይሪፎስ 48 ፐርሰንት ኢሲ የሚባል ኬሚካል አለ። እሱን በማቅረብ በተለያዩ አጥማጅ በሆኑ በማቀላቀል ተባው ወደዛ ቦታ ላይ ሄዶ እነሱም በሚመጥበት ወይም በሚመገብበት ሰዓት በዛ አማካይነት እንዲሞት የሚደረግበት ሁኔታ ያለ። አብዛኛው ግን መደበኛ ተባይ ስለሆነ ህብረተሰቡ ዝም ማለት የለበትም። በራሱ ጊዜ መግዛት አለበት። እንደኛ እስካሁን የቀረቡ ኬሚካሎች አሉ። ትናንት ለምሳሌ አሰራጭተናል። ወደ 200 ሊትር ሁለት መቶ ሰላሳ ሊትር አካባቢ ለኦሮሞ ብሔረሰብ ዞን ሰጥተናል። አሁንም ቀጣይም እንሰጣለን። በማህበር ተደራጅተው በመስራታቸው ተጠቃሚ መሆናቸውን በተለያዩ ዘርፎች የተሰማሩ የኮምቦልቻ ከተማ ወጣቶች ተናገሩ። በበጀት አመቱ ከ20 ሺ በላይ ለሚሆኑ ዜጎች የስራ እድል ለመፍጠር እየሰራ መሆኑን የኮምቦልቻ ከተማ ስራና ክህሎት መምሪያ ገልጿል። ተጨማሪውን አብረን እንከታተል። የኮምቦልቻ ከተማ አስተዳደር ስራና ክህሎት መምሪያ በከተማዋ የሚገኙ ስራ ፈላጊዎችን በማደራጀት በተለያዩ የስራ ዘርፎች አሰማርቷል፣ እያሰማራም ይገኛል። አሚኮ ያነጋግራቸው በማምረት የስራ ዘርፍ የተሰማሩ ወገኖች ተደራጅተው በመስራታቸው ውጤታማ መሆን መቻላቸውን አንስተዋል። ስልሳ ሺህ ብር ካፒታል ነው። 2015 ላይ የተነሳ ነው። ጀመሪያ ስንጀምር በጣም ደካማ ና እንትን ነበር። እኛ ለስድስታችን ራሱ የሚበቃ ስራ አልነበረን ነው። በተለያየ ድጋፍም ስናገኝ እንዲሁ ከተማ ውስጥ አሁን ታዋቂነትም እንትን ብለናል በራሳችን ባጃጆች ነው የምናከፋፍለው። አሁን ላይ በጣም ብዙ ነው የምንሰራው። ምክንያቱም ወደ ከስምንት ሺ ዳቦ በላይ የመሸጫ እንትኖች እናከፋፍላል። በየክፍለ ከተማ ባለን ሙያ እንደዚህ እንድንሳተፍ በመሆኑ ያው ከሱስ ከሌላም ከሌላም ነገር አሁን ላይ ካለው ስራም ላይ ከዛ አልፎ ደግሞ ወጪያችንን እንኳን ሸፍነን እንድንገባ ደግሞ የአሁኑን አይደለም አይደለም ለወደፊቱ ደግሞ የተሻለ ገቢ እንዲኖረን ተክተን እየሰራ ነው። አጠቃላይ የቢሮና የቤት እቃዎችን እሰራለን። በቀጣይ ስራቸውን ለማስፋትና ለሌሎችም የስራ ድል ለመፍጠር የብድርና የኃይል አቅርቦ ችግር እንዲፈታላቸው ጠይቀዋል። ዘመናዊ አሰራር ለመስራት ዘመናዊ መሳሪያዎችን፣ ዘመናዊ የሰለጠነ ሰው ኃይል መጠቀም ነው። ለዚህ ቻገደችን በቃ የመብራት ችግር ብቻ ናት። ሌላው ተቀርፏል። ቦታም ስራችን በስፋ ቁጥር የቦታ ማሻሻያም እንደሚደረግልን የነገሩን ነው። በቅርብ የሚያሰለጠኑ ያደራጁን፣ ካፒታል የሚሆነ ነገር ቢመቻችልን ደስ ይለናል። ሌላውን ግን ያው እኛ በቻልነው በዚህ ማካሄድ እንችላለን ብለን እናስባለን። በኢንተርፕራይዞች የስራ እድል የተፈጠረላቸው ወጣቶች በበኩላቸው ጠንክረው ሰርተው በራሳቸው አቅም ወደ ስራ ለመግባት ማቀዳቸውን ገልጸዋል። ራሴም ቤተሰብንም እስከዛሬ እነሱ ያግዙኝ የነበረው አሁን ደግሞ እኔ ወደ ደርሼ እንሻላህ ወደፊትም ደግሞ የራሴ ድርጅት እናንተ እንዲኖረኝም አላማና ቅድም አውጥቻለኋል። ከጽዳት የተነሳ ወደ ሽያጭ ገብቻለሁ። የስራ ቦታችንም አሪፍ ነው። አስራ ስምንት እንደዛ ነ፣ ሻጮችም ያው ድርጅታችንም በጣም ሰፊ ነው። ኩኪስም ዳበቆሎም ሁሉም ነገር እናዘጋጃለን። እግዚአብሔር ብሎልኝ ቢልልኝ እንደዚህ የኔ አይነት ነገር አሳይቼ እነሱንም የተሻለ ነገር እንዲኖራቸው ማድረግ ይፈልጋሉ። አምራቾች የሚያነሷቸውን የተለያዩ ጥያቄዎች እንዲመለሱ ከሚመለከታቸው አካላት ጋር እንደሚሰሩ ነው በቦርክና ክፍለ ከተማ የስራ እድል ፈጠራ ባለሙያ መሐመድ ሰይድ የተናገሩት። የዳቦ ቤቱ መብራትና ወይም የትራንስፎርመር ችግር ነው የገጠመው። ይህን የትራንስፎርመር ችግር እንዲያገኝ ከክፍለ ከተማው አመራር አልፎ በስራና ስልጠና መምሪያው በኩል ለከንቲባ ተጠይቆ ትራንስፈርመር የሚያገኝበትን አንድ፣ ሌላው ደግሞ ትራንስፈርመር የማይቻል ከሆነ ደግሞ ከማህበረሰቡ ከሚጠቀሙ ትራንስፈርመር ስሪፌዝ ቆጣሪ የሚያገኝበትን እድል እንዲያገኝ ያው ጥያቄ እየጠየቅን ነው። ኢንተርፕራይዙን በተደጋጋሚ እኛ ጋር እየመጣ አቤቱታ ያቀርባል። ጥያቄውን እኛ ወደሚመለከተው አድርሰናል። የሚመለከተው አካል ይዞታል። እንግዲህ የሚመለከተው አካል ምስሰር ውሳኔ እስከሚሰጥደት እንጠብቃለን። ኮምቦልቻ ከተማ የኢንዱስትሪ መንደር በመሆኗ ይህንን ምቹ ሁኔታ በመጠቀም ለወጣቶች የስራ እድል መፍጠር መቻሉን ያነሱት የከተማዋ ስራና ክህሎት መምሪያ ምክትል ኃላፊ ሸዋዬ ታደሰ በ2018 ከ20 ሺህ ለሚበልጡ ስራ ፈላጊዎች የስራ ዕድል ለመፍጠር ታቅዷል ብለዋል። 2018 ዓመተ ምህረት ለ20 ሺ የሚሆኑ ስራ ፈላጊዎች ለከተማችን ለወጣቶች ስራ ፈላጊዎች ስራ እድል እንፈጥራለን ብለን አቅደናል። ያው ክልሉም የሰጠን እቅድ አለ። ወደ አስራ ስድስት ግቦች የተቀመጡ አሉ። የ25 አመት አሻጋሪ እቅዱ ጋር ተያይዞ ከዛ ጋር ተያይዞ ያቀር ነው እቅድ አለ። ወደ 16 ግብ አለን። እነዛን ግቦች ለማሳካት ከአሁን ጀምረን ከአገር አካላት ጋር የቅር ትውውቅ አድርገናል። ጠቅላላ ሰራተኛው ጋር ተግባብተናል። በቀጣይ ከአገር አካላት ጋር በመተባበር የኃይል አቅርቦት ችግርን ለመቅረፍ ብድርና የመስሪያ ቦታም ለማመቻቸት ይሰራል ብለዋል ምክትል ኃላፊዋም። የጤና ተቋማት የሚሰጧቸውን አገልግሎቶች ለማቀላጠፍ የዲጂታል አሰራሮችን ተግባራዊ እያደረገ መሆኑን የደሴ ከተማ አስተዳደር ጤና መምሪያ ገለጸም። ተግባሩ የአሰራር ግልጽነትን ከማስፈን ባለፈ የጊዜና የሀብት ብክነትን እንደሚያስቀርም ተመላክቷል። ባልደረባችን መሀመድ በቀለ የዲጂታል አገልግሎት አሰጣት ትግበራን በሰኞ ገበያ ጤና ጣቢያ ተገኝቶ ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ቴክኖሎጂን በመጠቀም የሕይወት ውጣውረድን ማቃለልና ስራን ማቀላጠፍ እየተለመደ መጥቷል። በደሴ ከተማ አስተዳደር የሰኞ ገበያ ጤና አጠባበቅ ጣቢያም ቴክኖሎጂን በመጠቀም የዲጂታል አገልግሎትን ተግባራዊ በማድረግ እየሰራ መሆኑ ተገልጿል። የኤች አይ ቲ ባለሙያ የሆኑት አቶ ሰይድማም እንደገለጹት ቴክኖሎጂን በመጠቀም የጤና ጣቢያውን እቅድና የስራ እንቅስቃሴን በመመዝገብ ግልጽነትን የሚያሰፍን ስርዓት ስራ ላይ መዋሉን አስረድተዋል። አጠቃላይ ወረዳ ቤዝ ፕላን የምናቅደው በ ኦንላይን ሲስተም በዚህ ማለት ነው። አጠቃላይ ዲኤችሱን መሰረት አድርገን ቶታል ፖፕሌሽን እናስገባለት እና በራሱ ዲስአግሪጌት አድርጎ ፕላኑን ያስቀምጥልናል። ከዚያ ውጭ ያሉትን ደግሞ በኮንቨርሽን ፋክተር በማስገባት እቅዱን እናቅዳለን። ለሰራተኛዎቹ ዲስትሪቢዩትን የምናደርግበት ሲስተም ነው። ታይም ኮንሱም አይደለም። አፈጻጸማችንን ደግሞ በዳታ ቪዥዋላይዘር በግራፍ፣ በፒቮ ቻርትና በቴብል በምንፈልገው መልኩ እያዘጋጀን ለሰራተኞቻችን ውጭ ላይ ቦርድ ላይ በመለጠፍ ማንኛውም ማህበረሰብ አክሰስ እንዲያደርገው የሰኞ ገበያ ጤና ጣቢያ ኃላፊ አቶ ተስፋነህ ነጋ ከፋርማሲ አገልግሎት ጋር ተያይዞ ይፈጠር የነበረውን ችግር ዳጉ የሚባል መተግበሪያን በመጠቀም የአቅርቦት ሁኔታን መከታተልና ብክነትን መከላከል ተችሏል ብለዋል። ዳጉ የሚባል አለን ሶፍትዌር ነው። ምን ያክል አስገባሁ የምን ያክል መድኃኒት አለኝ የሚለውን በቀላሉ መቆጣጠር ይችላል። ስለዚህ የሽረት ጊዜያቸው የተቃረቡትን መድኃኒቶች ቀይ ያደርጋቸዋል። ስድስት ወር የቀራቸውን ደግሞ ቢጫ ያደርጋቸዋል። ኖርማል፣ ረጅም ጊዜ ያላቸውን ደግሞ አረንጓዴ ቀለም በመስጠት ለሰውየው ምን ያህል ስቶክ ወይም እጁ ላይ ክምችት እንዳለው ያሳየዋል ማለት ነው። ይሄ በመሆኑ አንደኛ ከመጠን ያለፈ የመድሀኒት ክምችት እንዳንይዝ ረድቶናል። ሁለተኛ መድኃኒቶች በቀላሉ ወይም በቅርብ ጊዜ ኤክስፓድ ወይም የሽረት ጊዜያቸው የሚያልፉትን ደግሞ ስለሚያሳይ በቅርባችን ወይም ለሌሎች ጤና ጣቢያዎች ደብዳቤ በመጻፍ እንዲሰጡ እናደርጋለን። ሰራተኛውም የስራ ሰዓቱን በአግባቡ እንዲጠቀምና አገልግሎት ፈልጎ የመጣውን ተገልጋይ ጊዜና እንግልት ለማስቀረት የሚያስችል የዲጂታል ፊርማ መጀመሩንና ከወረዳ እስከ ፌዴራል ድረስ የስራ እንቅስቃሴን የሚያሳይ የዲጂታል አሰራር ተግባራዊ ሆኗል ሲሉ ኃላፊው ተናግረዋል። የታካሚዎችን የቆይታ ጊዜ ለማሳጠር በተቋማችንም የሰዓት መቆጣጠሪያ አሻራ ፊርማ ጀምረናል። ሰው በአግባቡ ስራውን እንዲሰራና ለታካሚ ያለውን ጊዜ እዛው እንዲያውል ያደርጋል ማለት ነው። ካርድ ክፍል ላይም አለ የታካሚዎች መረጃ ይገባል። አጋጣሚ ካርድ ረስተው ቢመጡ እዛ ኮምፒውተር ላይ ተፈልጎ ካርዳቸው ይወጣል ማለት ነው። ከየክፍሉ የሰራናቸውን ሪፖርቶች ዲኤችአይኤስ የሚባል ሶፍትዌር አለን፣ እዛ ውስጥ እናስገባለን። እሱ ደግሞ በቀጥታ እስከ ፌዴራል እስከ ክልል የምናስገባውን መረጃ በቀጥታ ይከታተሉናል ማለት ነው። ስለዚህ በቀጥታ ሪፖርቶችን ከዛው ፒክ አድርገው ያወዳድሩናል፣ ግብረመልስ ይሰጡናል ማለት ነው። የጤና ተቋማቶች በርካታ ተገልጋዮች የሚስተናገሩባቸው መሆኑን የገለጹት በምክትል ከንቲባ ማዕረግ የማህበራዊ ዘርፍ አስተባባሪና የደሴ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ሰይደ ሱፍ ሆስፒታሎቹን ጨምሮ በሁሉም ጤና ጣቢያዎች በቴክኖሎጂ የታገዘ አገልግሎት መሰጠት መጀመሩን አስታውቀዋል። በቀጣይ ከወረቀት ሙሉ በሙሉ የጸዳ አገልግሎት ለመስጠት እንደ ከተማ እየተሰራ መሆኑንም ጠቅሰዋል። በቴክኖሎጂ በታገዘ መንገድ አገልግሎት መስጠት ካልቻልክ፣ በተለመደው መንገድ በማንዋል አሰራር ስራ ምክንያት ብሰራ እስ አንደኛ ስራው አይፈጥንም፣ ሁለተኛ ይሄንን ስራውን በአግባቡ የሚመራው እና የሚያሰባብረው ኢቨን የሚፈጽመው ሙያተኛም ሌላውም ሰራተኛ በተለይ በመንገድ ስራውን እየሰራ ነው አይደለም የሚለውንም ነገር በቅጡ መከታተልና መለካት አይቻልም። ስለዚህ እነዚህ የጀማመርናቸውን ስራዎች በጣም በተሻለ መንገድ በፍጥነታቸውንም ጥራታቸውንም እድገታቸውንም በደንብ እያሻሻል ሌሎች ደግሞ አገልግሎቶች ልክ ሆስፒታል አካባቢ ላይ እንደጀመርናቸውን ያሉ የወረቀት አልባ አገልግሎት በጤና ጣቢያዎቻችን ካርድ ክፍል አካባቢ ላይ ያለውን ሰልፍ ምንም በሚያስቀረው መንገድ እሱን ለመስራት በዚህ በጀት አመታ ያስበናል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ስለ ሀዲን ሰይር ነበርኩኝ። በያላችሁበት መልካም ጊዜም